ሰላም ጠና ይስጥልን፣ ውድ የማርክ ሶሊሽን ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ይህ ድምፃዊ አንዷለም ጠበቃ ቀነኒ በርካታ ጊዜ ራሷን ለማጥፋት መመኮሯን ከማስታወሻው ላይ ተገንዝቤያለሁ ስል በችሎቱ ተከራከረ። በፍቅር አጋሩ ግድያ ቀነኒ አዱኛ ተጠርጥሮ በእስር ላይ የሚገኘው የአፋን ኦሮሞ ድምፃዊ አንዷለም ጎሳ ዛሬ መጋቢት ሃያ ዘጠኝ ቀን 2017 ዓመተ ምህረት ለሶስተኛ ጊዜ ፍርድ ቤት ቀረበ። ተጠርጣሪው አንዱ ዓለም ጎሳ ዛሬ ጧት አራዳ በሚገኘው የፌደራል ፍርድ ቤት ከጠበቃው ጋር በቀረበበት ወቅት ፖሊስ በተሰጠው 12 የምርመራ ቀናት ውስጥ ያሰባሰበውን ማስረጃ ለችሎቱ አቅርቧል። ዛሬ በዋለው ችሎት ፖሊስ መጋቢት 17 ቀን 2017 ዓ ም በተሰጠው 12 ተጨማሪ የምርመራ ቀናት ውስጥ በሞዴል ቀን የአዱኛ ሞት ላይ 15 ተጨማሪ የሰዎች በአጠቃላይ የ ሀያ ስምንት ሰዎች ማስረጃዎችን ማሰባሰቡን ገልጿል። እንዲሁም በቀንኒህ መኖሪያ ቤት ውስጥ በሚገኘው ምንጣፍ ላይ የተደረገው ምርመራ ጭምር የተለያዩ ናሙናዎችን በመውሰድ ለፎረንሲክ ምርመራ ለፌዴራል ፖሊስ መላኩንና የምርመራውን ውጤት ግን እስከ ዛሬ አለመድረሱን ገልጿል። በተጨማሪም በሟቿና በተጠርጣሪው የእጅ ስልክ ላይ ምርመራ እንዲደረግ ወደ ብሔራዊ መረጃና ደህንነት አገልግሎት ተልኮ የምርመራም ውጤት እየተጠበቀ እንደሚገኝ ለችሎቱም አስረድቷል። ሳይሰበሰቡ የቀሩ ማስረጃዎች ከዚህ ቀደም በነበረው ችሎት ላይ ከቀረቡት የምርመራ ውጤቶች ጋር እንደ ተጨማሪ ግብዓት እንዲካተቱለት የጠየቀው ፖሊስ መሰብሰብ ያለባቸው ተጨማሪ ማስረጃዎች ለማሰባሰብ ተጨማሪ የምርመራ ቀን እንዲሰጣውም ጠይቋል። መጋቢት 17 ቀን 2017 ዓ ም በዋለው ችሎት ፖሊስ በአስክሬን ምርመራ ቀነኒ ከፍ ካለ ቦታ ላይ ወርቃ ህይወቷ ማለፉን ጠቁሟል። ነገር ግን የአስክሬን ምርመራ ውጤትን በተመለከተ ህክምናን ባለሙያዎችን ተጨማሪ ማብራሪያ በመጠየቅ ውጤት እስኪደርሰው ተጨማሪ ቀናት እንዲሰጠው መጠየቁ ይታወሳል። ይሁን እንጂ ፖሊስ በዛሬው ችሎት እንደገለጸው ማስረጃውን ከያዙት የህክምና ባለሙያዎች መካከል የተወሰኑት በሀገር ውስጥ እንደሌሉና እነሱን ለማግኘት የተለያዩ ዘዴዎችን እየተጠቀመ መሆኑን በመግለጹ ውጤቱ እስክቀበል 14 ተጨማሪ የምርመራ ቀናት እንዲሰጠውም ጠይቋል። የአንዷ አለም ጎሳ ጠበቃ በበኩልም ፖሊስ ተመሳሳይ ምክንያት በማቅረብ ተጨማሪ የምርመራ ጊዜ እንዲሰጠው ያቀረበውን ጥያቄ ተቀባይነት የሌለው በመሆኑ ተጠርጣሪው የዋስትና መፍት ሊጠበቅለት ይገባል ስል ተከራክሯል። የተጠርጣሪው ጠበቃ የቀንና አዱኛ የማስታወሻ ደብተር በእጁ ላይ እንዳለ ለፍርድ ቤቱ ገልጿል። በማስታወሻውም ደብተር ላይ ቀነኒ ብዙ ጊዜ ለራሷን ለማጥፋት ከመጠን በላይ መድኃኒት መውሰዷን መረዳቱንም ለችሎቱ ተናግሯል። የሞቷ ምክንያት ከዚሁ ጋር የተያያዘ ነው ስል ተከራክሯል። አክሎም አንዷለም ጎሳ በቀኔኒ ሞት ውስጥ መሳተፉን የሚያረጋግጥ የሰው ማስረጃ እና የምርመራ ሰነድ መረጃ እንደሌለ በመግለጽ ይህ ንጹሕ መሆኑን የሚያረጋግጥ በመሆኑ ተጠርጣሪው የዋስ መብቱ ተጠብቆለት ቤት በመመለስ ፍቅረኛውን ኅልፈት ሐዘን እንዲወጣ ጠይቋል። ከዚህም በተጨማሪ ኢትዮ ፎረም የተሰኘ ዩቲዩብ ሚዲያ ጨምሮ የተለያዩ ሚዲያዎች በባለፈውም ችሎት ተጠርጣሪው አንዷለም ጎሳ ለመጪው የትንሣኤ በዓል ኮንሰርት ስላለው የዋስትና ጥያቄ እንዳቀረበ አድርገው መዘገባቸው በቀነኒ ቤተሰብና የሚወደውን ማህበረሰብ እንዲጨክንበት ታስቦ የተደረገ የስም ማጥፋት ዘመቻ ነው ስል ገልጾውም ፍርድ ቤቱ ጉዳዩን እንዲመለከተው ጠይቋል። ፍርድ ቤቱ በበኩልም የሁለቱንም ወገኖች ክርክር ካደመጠ በኋላ ፖሊስ ያቀረበውን የምርመራ ውጤትና በሁለቱም ወገኖች የተነሱትን ጥያቄዎችን መርምሮ ውሳኔ ለመስጠት ለነገ መጋቢት 30 ቀን ከጠዋቱ 3 ሰዓት ቀጠሮ ሰጥቷል። ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት አንድ ቀን 2017 ዓመተ ምህረት ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ሕንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ በመውደቅ ሕይወቷ ማለፏ ይታወቃል።